አቶ ላይኩን ወይዘሮ ዝናሽን በጥይት መታው ብሎ ራሱን መታና ወደቀ። ተመታ በጥይት ጉድ ጉድ ጉድ ጉድ ጉድ ጉድ በጣም ብዙ የሚገራረም የሚገራረም ነገር ተፈጥረዋል። ከዛም በኋላ ሊገላግል ገብቶ ዳግም ደግሞ አባ ላይኩን አቶ ላይኩን ተረጋጉ፣ አቶ ላይኩን ተረጋጉን ሲለው አቶ ላይኩን መሳሪያውን እንዳቀባበለ እሷን መታው ብሎ ወደ ራሱ ይተኩስና መሽኛውን ይመታውና ፌንት ሰርቶ ይወድቃል። ዘዘዎ መሽን ነው የመጣው። ከዛም በኋላ ሁሉም ሰው ተረባርቦ አረ ነይ ደዊ፣ ነይ ደዊ ሲላተ እሷ ደግሞ ላለመደወል ተሎች ይንን ኮረረ ጠበር እያለች ባለበት ሁኔታ አንቺ እህትዮ እባክሽ ቶሎ በይ ዝናሽ፣ አረ እባክሽ ቶሎ በይ ዝናሽ፣ ዝናሽ ይላታል ማለት ነው። ዳግም ከዛም በኋላ ተረባርበው እሱን ይዘው የት ይሄዱላችሁ አለ? ሆስፒታል ሆስፒታል ሄደው ይሙት ሄዳል ሳይታወቅ እዛ ቆማ ያለ ወይኔ ባሌ፣ እጄን በጄ እያለች እንደዚህ እንደመታባት አጎንብሳ ወይኔ ባሌ፣ እጄን በጄ አጣሁት፣ እጄን በጄ እጄን በጄ አጣሁት እያለች እንግዲህ ወይዘሮ ዝናሽ በመታባት መንገድ እንደዚህ ወይኔ ትላለች። ከዛ ዳግም ደግሞ አይዞች ተረጋጊ፣ መጀመሪያ ነው እንጂ ራስን መጠበቅ የነበረ አሁን ከሆነ በኋላ የምን መጨነቅ ነው ይላታል ማለት ነው። በአንተ ምክንያት ነው። አንተ ነህ እዚ ሁሉ ነገር ያደረግኸኝ ለቀህ ብትሄድ እኮ እንዲ ያልሆንም ነበረ። አንተ ነህ እያለች እንግዲህ ከዳግም ላይ ምላሷን መዘርጋቷ አላቆመችም ማለት ነው። አንድ ሴት ዮረፊ እኮ ነው ምልሽ እያለ እንግዲህ ዳግምም ታግሶ እንደዚህ አድርጎ ይዟታል። አይዞሽ እናትዬ፣ የኔ ውድ እናት አይዞሽ፣ አይዞሽ፣ እንግዲህ አንድ የሰይጣን ስራ ተጠናውቶሻልና እንግዲህ ምን ላድርግሽ እናቴ፣ በተንኮል ተጠምደሽ፣ የገንዘብ ጥማር ይዞሽ፣ የሰው ፍቅር ጠፍቶብሽ እያለ እንግዲህ ከላይ ከላ ላይ የሚያስጠይፍ የሚያስጠይፍ አማርኛውን እየወረወረ ዳግም ይዟታል። ይህን ሲሰማ አቶ ተሰማ ይህን ይሰማና አራት ተሰማ በጥይት ተመትቶ ሆስፒታል ገብቷል የሚባለውን ወሬ ሲሰማ አቶ ተሰማን በዛው ባለበት እንግዲህ ደንግጦ ክርሽ ብሏል ማለት ነው። አቤት ብዙም የሚገራርሞች ነገሮች ተፈጥረዋል። እንግዲህ አቶ ተሰማም እንግዲህ በዛው ፌንት ተክሎ ካለበተይ ደንግጦ እንደምታዩት አቶ ተሰማ ከተቀመጠበት ኩርሲ ላይ እንደዚህ በድንጋጤ ኩርሽ ብሎ ቀርቷል ማለት ነው። የሚነሳውም የሚጥለውም ጠፍቷል ማለት ነው። በሌላ በኩል ኑሃሜ ኤደንን ከቤት ማምጣት ትችያለሽ ብላ እንግዲህ ለእንጀራ እናቷ ኤደን ከቤት እንድትገባ ፈቅደላታለች ማለት ነው። ከዛ እንግዲህ አባዬ ኤደን ልትመጣ ነው ትለዋለች። አምነሽበት ነው እንዴ? ኤደን እንድትመጣ አመንሽበት እንዴ? ሲላት አባዬ እናቷ መታየለ እንዴ? ምን ችግር አለው? ይምጡ ትለዋለች። እንግዲህ በራሷ ላይ ምን እንደተጠመጠመባት አታቅም። እንግዲህ ሄደን ትምጣ ፈቀድሽ? ሌላ ታው አንቺ ነበርሽ እኮ እንዳይመጡ ስትከለክ እየነበረው፣ ያንን ሁሉ ነገር አድርገው ረስተሽው ነው ይላታል። አላባዬ አረሳሁትም ግን የት ትሄዳለች? ወይዘሮ ዝናሽም እንግዲህ በእሷ ተነዳ ባራታለች። የት ልጣላት ብለህ ነው አባዬ ትለዋለች። እንግዲህ አንቺ ከፈቀድሽ ይመችሽ እንደስ እንዳለሽ ይላታል። ከዛም በኋላ በእውነት አንቺ ጥሩ ሰውነሽ፣ እንዲሁን ውሃሜን እስከዛሬ ለበደልንሽ በጣም ይቅርታ። አንቺ በጣም ጥሩ ሰው ሰውና በጣም ቆንጆ ሰውነሽ ነሽ ትልና ሂዳ እቅፍት አረጋታለሽ። እቅፍት አረጋት እና ከዛ ወይዘሮ ገነት ነገር ትበላለች ማለት ነው። ምክንያቱም የወይዘሮ ገነት እቅዷ አናንት ኗ እየተሳካላት ነው ማለት ነው። እንደዚህ ታቅፍና ከእጄ ገባሽ ጠላልሽ፣ የነገረኛ ፊት ሰው እዩት እዩት፣ ስሞትላቸው የነገረኛ ፊት እታ አሁን እንግዲህ ሚናውን የምትጫወተው ወይዘሮ ገነት ናት ማለት ነው። እንግዲህ አይቶ ወይዘሮ ገነት እንግዲህ ከወይዘሮ ዝናሽም በተደጋጋሚ ብር ተቀበላታለች። የወይዘሮ ዝናሽ አሽከር ሆና ነበረ። ወይዘሮ ዝናሽንም እንግዲህ የተወሰነ ለቃቅማታለች ማለት ነው። በዛም የተነሳ እንግዲህ እንደዚህ አቅፋ አመሰግናለሁ ድጋሚ ስለፈቀድሽልን፣ ድጋሚ ወደ ቤት እንድንገባ ስላደረግሽን፣ ነዋሚንዬ በደንብ ነው የምናመሰግንሽ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እትልና ትመልሳታለች ማለት ነው። ትሄድና እንግዲህ ከቤት ግቢ ነዋሚን ይዘሻት ና ይብላኛለች ና ከቤት እንድትገቢ ትላትና ይዛት ተመጣለች ማለት ነው። ይዛት ከመጣሽ በኋላ እንግዲህ ተንኮላቸው ይቀጥላል ማለት ነው። ይህችም እንግዲህ ወይዘሮ ገነት እንደዛ ታሞ ደንግጦ ፌንት ተክሎ ደንግጦ፣ ወይዘሮ ዝናሽ ማነ ወይዘሮ ገነት ገነት እንግዲህ ተሰማ ፌንት ገጥቶ ወድቋል እና ከወደቀበት በኋላ እሱን ላንሳውና ወደ አልጋው ላድርገው፣ ወንበሩ አልተመቸውምና ወደ አልጋው ላድርገው ትልና ቢጃማ ለብሳ አልጋው ላይ ታረግና ታሻሻዋለሽ። ሰውየ እኮ ደንግጦ ወድቋል። ተሰማ ወረቢ ደንግጦ ወድቋል በ በእንትና በ አቶ ላይኩን መውደቅ በአቶ ላይኩን መመታት ደንግጦ ወድቋል። ወረዴ ከዛ በኋላ እሷ እኔ ያነሳዋለሁ ነው አሚን፣ አንቺ አትጨነቂ ተይው፣ አንቺ ትናትቤ እኔ አስተካክለዋለሁ፣ ባሌ አይደለ እንዴ እያለች ታሻሻዋለች። ሰውዬውን ተሰማን ታሻሻዋለች። አይገርማችሁም? በጣም ነው የሚገርመው። በእውነት በእውነት እኔ በጣም ነው የገረመኝ ሰው እንዴት በዚህ ደረጃ፣ የምሬን ነው ስላችሁ። አንድ ሰው እውነት ነው በእርግጥ ልክ ነው፣ ግን የፈለገ ነገር ቢሆንም ሰው ታሞ ወድቆ እንዴት ሰው ያሻሻል? ጉድ እኮ ነው። አረግ እስኩ ላይ ማለት ፈልጋ እኮ ነው። አሁን እንግዲህ እንደዚህ ያሻሽታው ምናምን ተሰማየ፣ አንተ እኮ አሞህ ወድቀህ አልጋው ላይ ሳነሳ ስጥልህ፣ ይሄ ነገር ባደርግ እኮ ይተወኛል ስትለኝ፣ እኔ ደግሞ ሚስትህ ስለሆን እንዲ ሚስቱ አደለሁ እንዲ ለምን አላረግም ብዬ ሳጠው አደረግን። አንተ ታመህ እያለ እኮ ነው ያደረግን። እና አርግ ያለሁ ትለዋለች ማለት ነው። ጉድ እኮ ነው። ወይዘሮ ገነት በጣም ነው የምትተውን ትሆነውን ከዛ የኔ ነው ልጅ ያረገሽው ልጅ የኔ ነው ይላት አለ። አዎ ያንተ ነው ተሰማ፣ እርግዣለሁ ትለዋለች። ከዚያ በኋላ የእርግዝናው መንፈስ ነው እያለች ኗሚንን ስቃሩ አንተ በላታለች ማለት ነው። ሰላም ውድና የተከበራችሁ የልስ ቤተሰቦቼ በላይክ ግቡልኝ፣ ፕሌስ ላይክ አድርጋችሁ አበረታት። ምንም ቪዲዮ እየታየልኝ አደለም። ከዛ በኋላ ለእኔ ነው እንዲያረገሽው ይላት አለ። አዎ ላንተ ነው ያረገዝኩት ትለዋለች። ከዛም በኋላም ኑሃሜንም እንግዲህ በጣም ታለቅሳለች። በጣም ነው የምትጸጸተው፣ በጣም ነው የምታለቅሰው። በማልቀስ የሚፈጠር ነገር የለም እኮ ምናምን እያለች እያለ ናሆም ይመጣል ማለት ነው። ናሆም እንግዲህ ተቀይሯል። ያው ናሆም እያለው ላውራችሁ ብዬ ነው። ናሆም ይመጣል። ና እማዬ ምንድን ያደረግሽው? አባቢ ምንድን ያደረግሽው? ምንድን የሆነው አባቢ? ማን የመተው በጥይት ማነው አማዬ? ንገሪኝ እያለ እንግዲህ ኑሃሜንም ያስጨንቃታል ማለት ነው። ናሁም ያስጨንቃታል፣ ነ ወይዘሮ ዝናሽን ማለት ነው። ከዛ በኋላ ወይዘሮ ዝናሽ ደግሞ ናሁም እኔ ምንም አልሆንኩም አልኩህ አይደል? ናሆም ተወይን ትለዋለች ማለት ነው። እኔ አልተውሽም እማዬ፣ ምንድነው የሆንሽው? ምናምን ምንድነው የሆነው? ምንድነው የተፈጠረው አባዬ? ምንድነው የሆነው ይላታል ማለት ነው። ከዘነ ኤሚ ደግሞ ትመጣለች። እማዬ፣ ምንድነው የሆነው? እኔ ሲጀመር ሰሞኑን ከቤት እየተካሄደ ያለው ጸባይሽም መልክሽም ፊትሽም እየተቀያየረ ነበረ። ከቤት እየተካሄደ ያለው ነገር ጭራሽ አልገባኝም። ምንድነው ያደረግሽው ምንድነው የሆነው አባዬ ትላታለች ማለት ነው። ከዛ በኋላ አረተውኝ እዛ ካሊብ ደሞ እሱ ማነው ዳግም ደግሞ በቃችሁ፣ ይላል። በቃችሁ ሴትዮዋ ተጨንቃለች አይደል እናታችሁ አይደለች አታስቡላትም? እሷም እኮ ደንግጣ ነው እያያችኋት አይደለ? ወደዛ ወደዚህ ተጥመነመነች። ባሌን በራሴ ጊዜ ያጣሁት፣ ባሌን በራሴ ጊዜ ያጣሁት፣ ወየው ለኔ፣ ወየው ለኔ። ተላጥሽ ማለት ነው እንዛው ኋላ እና አረጋጓት እሷ ማጽናናት ሲገባ እንደገና ደግሞ ከትኖ ላይ ሌላ ነገር የልና ደግሞ እንትና ማለት ነው። ዳግም ጓ ይላል ማለት ነው። ከዛ በኋላ እማዬ ግን የሆነውን አትነግሪኝም፣ አሁንም ደብቀሽኛል ማለት ነው ምናምን ትላለች ማለት ነው። ከዛ በኋላ ኖሀሜን እያለቀሰች ትቆያለች ማለት ነው። ከዛ ያ አቶ ሰማን መመታት ስትሰማ እየሮጠች ወደ ሆስፒታሉ ትሄዳለች ማለት ነው። አቶ ላይኩን ደህና ነው? አቶ ላይኩን ደህና ነው? ስትል እንግዲህ ይቺ ልጅ ከፊት የዞር አድርጉልኝ፣ ይች ናት የጠላታችን፣ የአባየ ገዳይ ይቺ ናት፣ የባላችሁ የባሌ ገዳይ ይቺ ናት፣ ዞር አድርጉልኝ እያለች እንግዲህ ከሷ ላይ አሁንም ነው ተንኮሏን ተሻረባለች፣ ወይዘሮ ዝናሽ ማለት ነው። ወይዘሮ ዝናሽ እንግዲህ ስተቱ አይታያትም፣ የሰው ስተት አይታያትም። የራሷ ስተት ነው እንጂ የሚታያት፣ የሰው ስተት ነው እንጂ የሚታያት፣ የራሷ ስተት አይታያትም ማለት ነው ከዛ ተመትቶ እኮ ነው፣ ተመትቶ ነው፣ በጥይት ተመትቶ ነው ሲል ኖሃሚን፣ እሱ አይገባውም ብላ እንደዚህ በምታዩት መንገዱ ታለቅሳለች ማለት ነው። እንዲህ በምታዩት መንገዱ ኖሃሚን በደንብ አጋ ታለቅሳለች ማለት ነው። አንቺ አታሟርችበት እኮ ነው የምልሽ ትላለች ኖሃሚን። ደግሞ ወይዘሮ ዝናሽ አታሟርችበት፣ በባሌ ላይ አታሟርችበት፣ ወይዘሮ ዝናሽ እረፊ እኮ ነው የምልሽ እረፊ፣ ወይዘሮ ዝናሽ ያልሆነ ነገር አቀባትሪ፣ እረፊ እኮ ነው የምልሽ ትላታለች ማለት ነው። ከዛም በኋላ ላይኩን አይነቃም ይጨነቃሉ ይጨነቃሉ። በሌላ በኩል እንግዲህ ኤደንም ከቤት ሾልካ ወጣለች። ከቤት ወጣ ሾልካ ስትወጣ እንግዲህ ሙንናን የወጣችሁ ምናምን ብሎ ደግሞ አቶ ላይ እኮን ሲነቃ ይናገራል ማለት ነው ማለት ነው። ከዛ ሲነቃ ይናገርና ሙንና ነው ከቤት የወጣችሁ ለምንድን ነው ስልኩን የቀማሸታ? ጋሼ ስልኩን ያሰጡኝ ትለዋለች። ማንም ያቀምቶች ነው ወይዘሮ ዝናሽ ለምን ምን አቃለች? ስልኩን ቀምታ ነው ያባረረችኝ ብላ ሄደን ደግሞ ለላይኩ ንግር ታደርጓለች። እንዴ ይህቺ ልጅ ለምንድን ነው ስልኳን የቀማሻት? ለምንድን ነው ከቤት ያባረርሻት? ወይዘሮ ዝናሽን ለምን ተናገርሽ ብለሽ እሷን ለመበቀል ነው አይደል? ወይዘሮ ዝናሽን ለመበቀል ነው አይደል እሷን እንደዚህ ያደረግሻት ብሎ ደግሞ ሌላ ሌላ ጫና ደግሞ ይመጣባታል እንግዲህ። ዝናሽ ቻዩ ያው ትባረራለች። ሻንጣውን ያንን ያያችሁት ሻንጣ አይደለም ይዛ የምትሄደው ባይዘ ወይ ኮርቶ ፌስታ አለው ይዛ የምትሄደው ይወራዳ ግሌታ ሪኮርድ ይዛ እንግዲህ ትሄዳለች ማለት ነው። ወይዘሮ ዘሮ ወደ ወደ እንትን ማለት ነው። ከዛ ይለምኑታል አለን ኑሃሚን እነ እነ እነን ይለምኑታል ይለምኑታል ማለት ነው። ከዛ በኋላ ኤርሚያስ ይመጣል ማለት ነው። አቶ ላይኩን ሊጠይቅ ሲመጣ አቶ ኤርሚያስ እና ዳግም ይታያሉ ፊት ለፊት ማለት ነው። እንዲህ ደግሞ ይሄ ከምን ይተዋወቀው የት ነው የምታውቀው? አንተ ምን ቤት ነህ? ለዚህ አንተ ምን ቤት ነህ? ከዛ ይነጋገራሉ ማለት ነው። ከዛ የእውነቱን ለማወቅ ፈልጎ ነበር መጀመሪያ ላይ እኮ ነው። እውነቱን ለማወቅ ፈልጎ ለገኒ ሲደውልላት ገኒ አታነሳም፣ ምንም አታነሳም የነበረ እና ከዛ ኤርሚና ዳግም ደግሞ ኮ ሆስፒታሉ ላይ ይጣላሉ ማለት ነው። ከዛ ከሆስፒታል ላይ ሲጣሉ እንትናት መጣለች ማን ነው ሰማሁ። ኔኤሚን ትመጣለች፣ ደግሞ ኤም እንትመጣለሽ ከእሱ ጋር ምን አጣልቷለሽ አጣልቷችሁ ነው ምናምን ትላለች። ከዛን ዳግም ደግሞ ይናገራል። ይችነች ያተረፈችኝ፣ ይሄ ነው የፈነከተ ይተላለች። እንዴ እኮ የዚህ ውሽማ ነው የዚች፣ እቅረኛ ፍቅረኛ ነው የልጅ አባቷ ነው ምናምን ይበባላሉ፣ ይባባላሉ። ከዛ ነገሩ ስብስብ ስብስብ ቢልና ኔኤሚን እና ኤርሚያስ ደገና እንዳዲስ ይጣላሉ ማለት ነው። ኤርሚያስ ኤርሚና ኔኤሚን እንዳዲስ ይጣላሉ። ከዛ መጨረሻ ላይ ወይዘሮ ዝናሽ ፖሊስ ታስመጣና ኤርሚያስን ታስይዘዋለች ማለት ነው። ኤርሚያስ ይያዛል በፖሊስ። ከዛ በኋላ ለምንድን ነው ፖሊስ ያስያሹ? ዳግምን መትቶት እና ዳግም ለምን ወንድ አይደለም አይገጥመውም? ለምን ተመታ ዝም ብሎ? አንቺ ቤት ነሽ በቻ ብዙ ነገሮች ብዙ ብዙ ጥያቄዎች ከወይዘሮ ዝናሽ ላይ ይፈጠርባታል ማለት ነው። እዛ መጨረሻ ላይ ወይዘሮ ዝናሽ አቶ ላይኩን ይሄድና ወደ አቶ ተሰማ ቤት፣ አቶ ተሰማ እኔ ደህና ነኝ፣ ራስን አረጋጋ አሁን ደህና ነኝ፣ ደህና ወጥቻለሁ ምናምን ይለውና ወይ ደግሞ እዛ ሆስፒታሉ ሆኖ ደውሎ፣ አቶ ተሰማ እንዳይሰማ እኔ መታመሜን እንዳይሰማ እኔ መታመሜን ከሰማ በድንጋጤ ይሞታ ላይ ደህና ነው በየኑ፣ አሜን አደራሽን፣ ያባትሽን ነገር ይላታል ማለት ነው። ዘጋሽ ችግር የለውም አንተ ብቻ ደህና ውጣ እንጂ እኔ ችግር የለውም ያለውን ነገር ሁሉ አስተካክላለሁ ትላለች። እንግዲህ በዚህ መልኩ ተሰማ ተሰማ፣ በነገራችን ላይ አቶ ላይኩን በታሞ በመግባት ሆስፒታል ሳይሆን የቆጨው ውጭ ሊሄድ ስለነበረ ፕሮግራሙ ስለተሰረዘበት ነው። ሳያስቡ በቃ እንደዛ ነው፣ ሰው ለገንዘብ ስለሆነ ቀር ያው፣ በቃ ልንገራችሁ ብዬ ነው። እና ይሄ ጎልያድን የሚያክል ሰውዬ እንግዲህ ወስ ውልንቸር ላይ ቁጭ ብሎ እንዴት ብሎ ወደ ኋላ ይውደቅ፣ ፌንት ተክሎ ካሜራውን በደንብ አላያችሁትም እንጂ ቴንት ግጭና ውደቅ ሲባል የጎልያድን የሚያካሳኝ እንዴት ብሎ የወደቅ ወደ ኋላ እዛ ቀስ አርገው ወደ ሶፋ አቶ ተሰማ ወደ ቃሉ ንለት ብሎ ነበረ እና ለማንኛውም በዚህ መከዱ እንግዲህ አቶ ተሰማ ይሻለዋል ቀለዋም ይወጣለታል፣ ማለት ነው። ከዚ አቶ ተሰማ ስኳር በሽተኛ የሆናል፣ ደም ግፊት ይይዘዋል፣ ብዙ ብዙ ነገሮችን ይታመማል አቶ ተሰማ ማለት ነው። ከዛ ዶክተር ያበጃል። ዶክተር ሲመጣ ደግሞ ወይዘሮ ዝናሽን ይወሽማታል። በቃ እንደዛ ነው እንግዲህ። ወይዘሮ ዝናሽ ከጥፋት ላይ ጥፋት ጥፋት ላይ ጥፋት ስለሆነ የምትሰራው የዶክተሩን የአቶ ላይኩንን ዶክተር ይዘው ነው አቶ ላይኩን የሚደርስበት መጨረሻ ላይ ይቅር ብሎ ያስገባታል። ካስገባት በኋላ መንሳ የገዛ ዶክተሩን ይዛበት ያገኛታል። በዛ በጣም ይናደድና ይቺ ሴት ከእኔ ጋ አታስፈልገኝም ይልና ይናደዳል ማለት ነው። ላይክና ሼር ሰብስክራይብ አድርጉኝ እወዳችኋለሁ።